ንጹሕን ነገር እንዲመገቡ መልካም ስራ እንዲሰሩ አዝዟል። መልእክተኞች እንዲሰሩት እንዲያደርጉት ያዘዘን ነገር ሁሉ አማኞችም የመልእክተኞች ተከታዮችም እንዲያደርጉ አዝዟል ነቢዩ ዓለይሂ ሰላቱ ወሰላም እንዳሉት። ስለዚህ ማንኛውም ሙስልም ስራውን ማጥራት አለበት። አንድ ሰው ስራው ከስቡ ሐራም ከሆነ በስራው የሚጠየቀው በዋነኝነት እሱ ነው። እሱ ኃላፊነት ወስዶ ስራዬ ብሎ ሰርቶ ከሚያመጣው ገንዘብ ለሌላ ሰው ቢሰጥ ለመቀበል የሚገደዱበት ሁኔታ ካለ ቤተሰቦቹ፣ ልጆቹ፣ ሚስቱ ሌላ አማራጭ ከሌላቸው ከሱ ተቀብለው መጠቀም ይችላሉ። እነሱ ከሱ ወጪያቸውን ሐቃቸውን የማግኘት መብት አላቸው። ለእኛ ብለህ ሂድ ሰርካ ሀምታ ዘርፈ ሀምታ ለእኛ ብለህ ሂድ ሐራም ስራ ብለው መገፋፋት አይችሉም። ነገር ግን ስራይ ብሎ ከሚሰራው ያገኘውን ገቢ ቤተሰቦቹ በሱ ስር የሚተዳደሩ ተቀብለው ቢበሉ የሚጠየቀው እሱ ነው። አማራጭ ካላቸው ግን መተው ይጠበቅባቸዋል፣ አልበላም ማለት ይጠበቅባቸዋል። በእሱ ስር የሌሉ ወጪያቸውን መሸፈን ግዴታ የማይሆንበት ሰዎችም ቢሆን ጓደኞቹ፣ ራቅ ያሉ ቤተሰቦቹ ስራው ሐራም የሆነን ሰው ከአንተ ምንም አንቀበልም ብለው እንዲያፍር ተጸጽቶ እንዲመለስ ማድረጉ በላጭ ነው ከወራ አለዲን ከመጠንቀቅ አንጻር ስራው ሐራም የሆነ ሰው፣ ስራው ከሐራም ጋር ንክክ ያለውን ሰው ገንዘብ መቀበል ምግቡን መብላት ተገቢ አይደለም ለዲን ከመጠንቀቅ አንፃር። ወንጀሉን ግን በተመለከተ የከስቡን ሐራምነት፣ የስራውን ሐራምነት በተመለከተ ሂድ ለእኔ ብለህ ይሄን አድርግ ብሎ ወንጀላ እስካልገፋፋ ድረስ አንድ ሰው ራሱ በሚሰራው ስራ ራሱ ነው የሚጠየቅበት። ከአንዳንድ ቀደምት የእስላም ሊቃውንት እንደተነገረው ወላጆቹ የገቢ ምንጫቸው ሐራም የሆነ አንድ ልጅ በቤተሰቦቹ ስር የሚኖር ወላጆቹን ከመምከር ጋር ከስባችሁን አጥሩ ከማለት ጋር ከመምከር ጋር በስራቸው ከማፈር እና ከመሸማቀቅ ጋር ሌላ አማራጭ ከሌለው ሕይወቱን ለማስቀጠል ያክል ሐራም ከሆነ ገቢ ከተገኘ ወላጆቹ ከሚጠየቁበት ምግብ ያኔ ያክል ሳይጠግብና ደስተኛ ሳይሆን መብላትና መቅመስ እንደሚችል ተነግሯል። ሌላኛው ቄ ጥያቄ የአይሱዙ ሹፌር ነኝ፣ ቀንና ማታም እሰራለሁ። ጫት አልቀምም። ሰው ግን ቃም፣ ካልቃምክ ትደክማለህ ይሉኛል። ለስራ ተብሎ መቃም ይቻላልን? አይቻልም። ይሄ እውቀት የሌለው ወይም አላህን የማይፈራ የደፋር ሰው ምክር ነው። ማንኛውም ጤናን፣ ገንዘብን፣ አእምሮን፣ ዲንን የሚጎዳ ነገር በእስላም ክልክል ነው። ጫት ገንዘብ እንደሚጎዳ፣ ኢኮኖሚን እንደሚያቃውስ፣ ጤናን እንደሚጎዳ፣ ዲን ላይ እንደሚያሰንፍ በይፋ የሚታወቅ ነው። ከዚህም በመነሳት ጫት ሐራም እና የተከለከለ ነው ማለት ይቻላል። በመሰረቱ ሐራም የሆነን ነገር ለስራ ተብሎ መጠቀም አይቻልም። እንዲህ ከተባለ ከምር መጠጣትም፣ ሌሎችም የተከለከሉ ነገሮች አስፈላጊ ናቸው ብሎ ሲያምን የሰው ልጅ የሽሪያውን ህግ የታሰ መጠቀም እንዲችል ዲኑ እንዲሸራረፍ በር መክፈት ይሆናል። ለማንኛውም ሰው ጫትን መጠቀም ክልክል ነው። ጉዳቱ ከፍተኛ ነው። ብዙ የሚቅሙ ሰዎች ጥቅም ይሉትን ነው የሚያዩት። ጉዳቱ ተጋርዶባቸዋል አይታያቸውም። ይታያቸው የግል የግድ ግለሰቦች በዲን የተከለከለ ነገር ለመከልከል ጉዳቱን ማወቅም የለባቸው። ጉዳቱን ካወቅሁኝ፣ ጉዳቱ ከታየኝ፣ የጉዳቱን ምልክት ካየሁኝ ነው የምከለከለው አይባልም። ማንኛውም አላህና መልእክተኛው የከለከሉት አላህና መልእክተኛው የከለከሉት ነገር ውስጥ የሚካተት ሊካተት የሚችል ክልከላ የእስላም ሊቃውንት ዑለሞች የከለከሉት ነገር ሰዎች የክልክልነቱን ምክንያት ቢያውቁም ባያውቁም ጉዳት ስላለው ነው ተብሎ ስለተከል ሲከለከል ጉዳቱን በራሳቸው ቢያዩትም ባያዩትም ቢያስተውሉትም ባያስተውሉትም በዲን ሐራም ነው ከተባለ መከልከል አለባቸው። ወላሁ አሊሙን ሐኪም። የዲን ህግጋት በሙሉ ጥበብ ላይ የተመሰረቱ ናቸው። ምክንያት አላቸው። ምክንያቱን ልናውቀውም ላናውቀውም እንችላለን። ዋነኛው ምክንያት አላህ ማዘዙ አላህ መከልከሉ ነው። የአላህን ህግጋት የሚያውቁ የሚያብራሩ ዕለሞች መከልከላቸውን ግዴታ ነው ብለው ማወጃቸው ማሳወቃቸውን። የፈቀዱም የከለከሉን ካሉስ እንዴት ይደረጋል? የሸሪያ አላማ ይታያል። ወደ ንጹህ ተፈጥሮ ወደ ሰው ልጅ ዳህንነት ጥቅም የቀረበው አስተያየት የቱን የሚለው ይታያል። ያለምንም ጥርጥር ጫት ለሰው ልጅ ጉዳት አለው። ከዚህ መታቀቡ ለሰው ልጅ ለዲኑም ለዱንያውም ለጤናውም ለቤተሰቡም የተሻለና በላጭ ነው። ሌላኛው ጥያቄ ትምህርት ቤት ላይ መኮራረጅ ሐራም ነው ወይስ አይደለም? ሐራም ከሆነ በትምህርቱ ውጤት ስራ መስራት ሐራም ከስብ ይሆናል ወይ ቢያብራሩልኝ የሚል ጥያቄ። መኮረጅ፣ ማስኮረጅ ሁለቱም ሐራም ነው። በመልካም ነገር ተባበሩ ተጋገዙ፣ በወንጀል አላህን በማመፅ አትተባበሩ፣ አላህን ፍሩ የሚል የቁራን አንቀጽ አለ። ያልተማረን፣ ያልለፋን፣ ያልደከመን፣ ያልተዘጋጀን ሰው ማስኮረጅ በወንጀል መተባበር ነው። ሰነፎችን ከጠንካራና ከጎበዝ ተማሪዎች እኩል ማድረግ ነው። ይሄም አይገባም። ሀዲት ላይም ነቢዩ አለይሂ ሰላቱ ወሰለም ምን ገሸፈ ላይ ሰሚና ብላ ያታለለ ያጭበረበረ ከእኛ ከሙስሊሞች አይደለም ብለዋል። በርትተው አጥንተው ያልተማሩ በመኮረጅ በማታለል ሳያልፉ ያለፉ ተማሪዎች ናቸው ሀገርን የሚያወድሙት የሰው ጤና ላይ የሚጫወቱት ስለዚህ ከከባድ ወንጀሎች መሃል አንዱ ማታለል ነው። እንዲህ አይነት ነገር ያደረገ ሰው ከኛ አይደለም ከተባለ በነቢዩ ሐዲስ አለይሂ ሰላቱ ወሰላም፣ እንዲህ አይነቱን ድርጊት የፈጸመ ሰው ከባድ ወንጀል ከባይረ ድኑብ ውስጥ የሚካተትን ጥፋት እንዳጠፋ ነው እና የሚቆጠረው። መኮረጀም ማስኮረጀም ወንጀል ነው። ሌላኛው ጥያቄ ለሩቃ ጉዞ ያለ መሕረም መሄድ ይቻላል? ለጉዞስ አይነ መክፈት ይቻላል የሚል ጥያቄ ነው። ባሉበት አካባቢ ሩቃ ከሌለ ከሩቃ ውጪ በሽታውም ሌላ አማራጭ ከሌለው ማሰበርና በትዕግስት ማሳለፍ ካልተቻለ፣ በሩራ ከሆነ ግዴታ ከሆነ ሩቃው ባሉበት አካባቢ ሩቃ ከሌለ፣ አብሮ የሚጓዝም ማህረም ከሌለ፣ በቂ ጥንቃቄ ከማድረግ ጋር በርካታ ፉቃሃዎች ከሐጅ ጋር በተያያዘ እንደሚሉት ጥሩ የሆኑ ጠንቃቃ የሆኑ ክብራቸው የሚጠብቁ ተጓዦችን ፈልጎ አብሮ መጓዝ ይቻላል። መቼ ከሩቃ ውጪ አማራጭ ከሌለ ሩቃው በትክክለኛ መንገድ ተደርጎ መፍትሄ እንደሚሆን ከተገመተ መሄዱ ግዴታ ከሆነና አማራጭ ከሌለ መሄዱ ይቻላል። አድሩራቱ ቱቢሑን አልመሕዙራት ተብሏል። አስገዳጅ ከባድ ነገሮች በመሰረቱ የተከለከሉ ነገሮችን በልክ የተፈቀዱ የሚያደርጉባቸው ሁኔታዎች አሉ። የሞተን ነገር መብላት ያልታረደን፣ የበከተን መብላት ሐራም ነው። ሕይወቱን ለማስቀጠል የሰው ልጅ ትንሽ ሊከምስ ይችላል። ከምር መጠጣት ሐራም ነው። የጎረሰው ነገር አንቆት አልወጣ አልወርድ ያለው ሰው የጎረሰውን ለማውረድ ያክል ብቻ ሐራሙንም ቢሆን ከምር መጎንጨት ይቻላል። እዚህ በሩራ የሆኑ ነገሮች በቀድሪል ሐጃ ወሰን ሳያልፉ፣ አንዴ በሩን ስለከፈቱ ሁሌም በዚህ ነገር መዘናጋትን በማያስከትል መልኩ ማድረጉ ይቻላል። ለጉዞ አይነን መግለጥ ይቻላል ወይ የሚለውን በተመለከተ ሴት ልጅ ኒቃብ ስታደርግ አይኗንም ጭምር መሸፈን አለባት። መግለጡ ግዴታ ከሆነ በጭራሽ አይኗን ካልገለጠች መንገድ ማይታያት ከሆነ መንገድ ለማየት የሚያስችለውን ያክል በትንሹ በቀጭኑ መግለጥ ትችላለች። አይኖቿን ሳትዋብ፣ መዋቢያ ሳትጠቀም ከአስፈላጊው በላይ ሳትገልጥ፣ በላጩ ባለንበት ጊዜ እንደሚደረገው መንገድ ለማየት አይን ጋር ብቻ በስሱ ከስር የሚደረግ ጨርቀን መጠቀም ነው የሚሻለው። ሌላኛው ጥያቄ በትምህርት ዙሪያ በትምህርት ዙሪያ ላይ ከሸሪዓ ጋር የሚጋጩ አርስቶች ጋር እንዴት አድርገን ማስተማር እንችላለን? ለምሳሌ የሰው ልጅ አፈጣጠር፣ ስለ መሬትና ስለ ፕላኔት ባሉት ጉዳዮች ላይ ከቻሉ ሙሐደራ ብትለቁልን ጥሩ ነበረ የሚል ጥያቄ ነው። እንደዚህ አይነት ችግሮችን ለመፍታት ከሸሪያ ጋር የሚጋጭ ነገር ውስጥ ከመግባት ለመዳን ማንኛውም አስተማሪ ቀድሞ ለራሱ የዲን ህግጋትን ሊያውቅ ቢያንስ ቢያንስ አቂዳን መሰረታዊ የፍቅህ ነጥቦችን መረዳት ይጠበቅበታል። በእውቀት ሁሉም ችግሮች ይፈታሉ። እዚህ ውስጥ ከተጠቀሱ ነገሮች አንዳንዶቹ ግልጽ ከሸሪያ ጋር የሚጋጩ ናቸው። አንዳንዶቹ ሸሪያም ላይ የፍቅህ ሊቃውንት ዘንድም የሀሳብ ልዩነት ያለባቸው ሊሆኑ ይችላሉ። ስለ መሬት የሚለው መሬት ዝርግናት ክብናት የሚለው ተፈልጎበት ከሆነ የሰው ልጅ አፈጣጠር፣ የሰው ልጅ ከጦጣ ነው የመጣው፣ ግልጽ የሆነ ስህተት ነው። የሰው ልጅ አባት የሆኑት አደም ከአፈር ከጭቃን የተፈጠሩት፣ ከዛ ውጭ ያሉት ደግሞ ከአባትና ከእናት ከወንድና ከሴት ይዘር ፈሳሽ ነው። አላህ በሚያውቀው መንገድ በጥበብ ማህፀን ውስጥ የሚቆየውን ያክል ጊዜ ቆይቶ የተለያዩ እርከኖችን አልፎ ነው የተፈጠረው። የተከበረውን የሰው ልጅ ከሐያዋን ከእንስሳት ነው የተገኘው ብሎ ማመን ማስተማር ኋላቀርነት ነው፣ ከሸሪዓም ጋር የሚጋጭ ነው። አላህ የሰውን ልጅ በመመልኩ እንደፈጠረው ሱረቱ አልሙእሚኑን ላይ ሱረቱ አልሐጅ ላይ ገልጿል። ሐዲስም ላይ ተተኩሟል። መሬት ክብ ነው አይደለም የሚለው በፊቅ ሊቃውንትም ዘንድ ወልአርዱ በዕደ ዛሊካ ደሓሃ ወኢዛ አልአርዱ ሙደት ወዘተ ከሚሉ አንቀጾች በመነሳት መሬት ዝርግናታይ ክብናት ያሉን እነዚህና ሌሎችንም ለማወቅ ትክክለኛውን የሸሪዓን እይታ ማስቀመጥ የሚቻልበት አይነት መድረክ ላይ ከሆነ፣ ትምህርት ቤት ላይ ከሆነ፣ አቅም ያለው ሰው የሸሪያውን ብይን እዚያ ላይ ማስቀመጥ፣ ካልሆነ መጽሐፍትን ትክክለኛ መጽሐፍትን የዕልም ባለቤቶችን አማክሮ ይዞ ቀርቦ የሙእምንን ትክክለኛ የሙስልምን ትክክለኛ አቋም እዚያ ቦታ ላይ መግለጽ ካልሆነና የትምህርት ቤቱ አስተዳደር አያያዝ የሚፈቅድ ከሆነ እንደዚህ አይነት ነጥቦች የሚብራሩበት ፕሬዝ ላይ እውቀት ያለውን ሰው ጋብዞ ማብራራት የሸሪያ እውቀት ማነስ ያለባቸው አስተማሪዎች ኃላፊነት ስራ ሊሆን ይገባል። ይሄም ማድረግ ማይችሉበት ሁኔታ ላይ ሲኮን ደግሞ ይሄ ሳይንሱ የሚለው ነው፣ እንደ ሃይማኖት እንደ እምነት ይሄ ትክክል አይደለም፣ ትክክል ላይሆን ይችላል የሚሉ ቃላትን አስቀምጦ ማለፍ ግዴታ ይሆናል። በዘላቂነት ችግሩን ለመፍታት ያንዳንዱ አስተማሪ ራሱ ላይ የዲንን እውቀት መማር ግዴታ ሊያደርግ ራሱ ግንዛቤውን ሊያስተካክል ተማሪዎቹን እንደዚሁ ሊያንጽ ይገባል። ቀድሞ ራሱን በሸራይ እውቀት በማንጽ ከተቻለ ሙሐዶራ ቢለቀቅ የሚለው ረጅም ጊዜ ጀምሮ የሚታሰብበት ከረጅም ጊዜ ጀምሮ እየታሰበበት ያለ ጉዳይ ነው። ለአስተማሪዎች ለጤና ባለሙያዎች ተከታታይ ምክሮች መሰጠት አለባቸው። ታስቧል። አላህ እንዲያገራ ዱዓ ማድረግ ነው። ኢንሻአላህ ተዓላ በአላህ ፈቃድ ይሳካል። ሌላኛው ጥያቄ ሌላኛው ጥያቄ ሂጃብ ስንለብስ ከጅልባባችን ላይ ቦርሳ ማድረግ ይቻላል ወይ? ኒቃብ ስናደርግ አይናችንን መሸፈን ግዴታ ነው ወይ የሚል ጥያቄ ነው። ሂጃብ ሲለበስ ትልቁ አንዱ ዓላማ የሴት ልጅ ሙሉ የሰውነት ቅርሷ እንዳይታይ ማድረግ ነው ዓላማው። ጅልባብ የተደነገገው ለዚህ ነው። ከጅልባብ ላይ ጃኬት ካፖርት መደረግ፣ ጅልባብ ላይ ቦርሳ በማንጠልጠል የትከሻ ቅርጽ እንዲወጣ ማድረግ አግባብ አይደለም። ሁሉም ነገር ከጅልባብ ስር መደበቅ አለበት። በተለይ አንዳንድ ቦርሳዎች ጌጥ ናቸው፣ ቅንጦት ናቸው፣ ብልጭልጭ ያላቸው ናቸው። በትክክል ቦርሳ ፈልገውም ይይዟሉ። በትክክል ቦርሳ አስፈልጓቸው ሳይሆን ፋሽን ሆኖ ጌጥ ሆኖ የሚጠቀሙ ሰዎች አሉ እና ሁሉም ነገር ከጅልባብ ስር መሆን አለበት። ጅልባብ ላይ ምንም ነገር መደረብ የለበት። አይን መሸፈን አለበት ወይ? አዎ፣ በመሰረቱ አይን መሸፈን አለበት ለማየት አንድ አይንን መግለጥ ካስፈለገ እንደሚቻል ከሶሐቦች ከታቢዒዎች ተነግሯል። አሁን ላይ አይን መግለጥም አያስፈልግም። በአይን በኩል ያለውን የኒቃቡን ፓርት ስስጨርቅ በማድረግ አይን ሳይገለጥ ማየት ይቻላል። የእይታ ድክመት ያለባቸው ሙሉ በሙሉ ካልገለጡ መንገድ ማይታያቸው ከሆነ አደጋ ላይ የሚወድቁ ከሆነ መንገድን ለማየት አስፈላጊ የሆነውን ያክል አይናቸውን መግለጥ ይችላሉ። ነገር ግን መዋብ የለባቸውም። ተዘናክተው ከአስፈላጊው በላይ አይናቸውን አይነ ላይኛውን፣ ቅንድባቸውን፣ አፍንጫቸውን ሙሉ ሊባል በሚችል ደረጃ መግለጥን የሚያስከትል መሆን የለበትም። አንድ ነገር አስፈላጊ ስለሆነ ከሆነ የተፈቀደው በአስፈላጊው ያክል ብቻ መገደብ ግዴታ ነው። ማግራራት፣ ከመስመር መውጣት አይገባ። ሌላኛው ጥያቄ አንድ ሴት ባሏን አስፈቅዳ ጓደኛዋ ለትዳር እንድትታያይ ባሏ ሳይኖር አጅነቢ ቤቷ ማስገባት ትችላለች፣ የሚል ጥያቄ ነው። ባል ከፈቀደና የሚገባው ሰው ታማኝ ከሆነ የሚገባው ሰው ታማኝ ከሆነ የምትመጣዋም ሴት ታማኝ ከሆነች በትክክል ለትዳር ከሆነ የተፈላለጉትና ሁሉም አላህ የሚፈሩ ከሆነ ችግር የለው። ማይቻለው ባል ሳይፈቅድ የሚመጣውም ሰው ታማኝ ባልሆነበት ሁኔታ ላይ ነው። ባል ሲመጣ የምትታየዋ ሴትና የምትታየዋ ሴት ጓደኛ ወይም የባለቤቱ ሚስት ካለች ሁሉም ታማኞች ከሆኑ የሚፈራ የሚጠረጠር ነገር ከሌለ ችግር የለም። በላጩ ባል ቢኖር ወይም ከምትታየዋ ሴት ጋር ወንድሟ ወይም አጎቷ ወዘተ ቢኖሩ የበለጠው ደግሞ አባቷ ቢኖር የተሻለ ነው። ሌላኛው ጥያቄ አንዲት ሴት ሀይዱ በሆነችበት ጊዜ ጥፍር ማጠንከሪያ ውሃ ከለር ጥፍር ቀለም ተቀብታ ከሀይዱ ስትታጠብ አስለቅቃው ነበረ ከዛ በኋላ ቆይታ ጥፍሯ ላይ ትንሽ ያለቀቀ አየች፣ እሱን አስለቅቃ ድጋሚ መታጠብና የሰገደችውን ሶላት መድገም ይጠበቅባታል የሚል ጥያቄ ነው። የተገባችው ቀለም የሚጋገር ተፍቆ የሚነሳ የተለመደው ጥፍር ቀለም ከሆነ ቅርጽ ካለው፣ ከመታጠብ በፊት ይሄን ሙሉ በሙሉ ማስወገዱ ግዴታ ነው። እንደ ሒና ያሉ ቀለም እንጂ ቅርጽ የሌላቸው ተፍቅፍቆ የሚነሳ ነገር የሌላቸው ከሆነ ችግር የለውም። ተፈቅፍቆ የሚነሳ የሚለቅ ቅርጽ ያለው አይነት ነገር ከሆነ ግን ገላን ከመታጠብ በፊት ወዱ ከማድረግ በፊት ሙሉ በሙሉ ማስወገዱ ግዴታ ነው። ያስወገደች መስሏት ታጥባ ኋላ ላይ ያገኘች ሴት ሁኔታው ይታያል። ኋላ ላይ ድጋሚ ጥፍሯ ላይ እንደዚህ ነገር ያየች ሴት ድጋሚ ሁኔ ሁኔታው መታየት አለበት። የቅድሙ ሳይሆን ከታጠበች በኋላ ድንገት የቀለም እቃ ነካክታ ወዘተ ተለጥፎ ነው የሚል ግምት ካለ ይሄ ግምት ካመዘነ ህጋሚ ቦታው ማጠቡ ግዴታ አይሆንባት። የቅድሙ ነው ሳይለቅ ነው የሚል ግምቷ ከመዚያ እርግጠኛ ከሆነች ግን ተመልሰ አጋላዋን በትታጠብ መልካም። ሙሉን መታጠቡ ግን ግዴታ አይሆንም። ጥፍሩን አስለቅቃ ያለቀቀውን ጥፍር አስለቅቃ ያን ቦታ ብቻ በማጠብ ሶላቱን መድገም ነው ግዴታ የሚሆንባት። ትትበቱንም ሙሉ ደግሞ መልካም ነው። ነገር ግን ትትበት ላይ መዋላት ግዴታ አይደለም። ልክ እንደ ውዱእ አንዴ ከጀመሩ ሙሉን በአንዴ ማጠናቀቅ ግዴታ ነው አይባልም። ዋጅብ የሆነ ትጥበትን ለመታጠብ ግማሽ አካልን የሆነ ሰዓት ላይ የሆነ ቦታ ላይ ሌላውን የሆነ ቦታ ላይ የሆነ ሰዓት ላይ ማድረግ ይቻላል። ሴቶች ፀጉራቸውን ቀድመው ታጥበው የተወሰነ ቆይተው ፀጉራቸው ላይ የሚያደርጉት ነገር ካለ የሚጠቀሙት ነገር ካለ ተጠቅመው መቆየት ያለበትን ያክል ደቂቃ ከቆዩ በኋላ ገላቸውን ቢታጠቡ ወይም ከፊት ገላቸውን ታጥበው ፀጉራቸውን ቆይተው ቢታጠቡ ችግር የለውም ማለት ነው። ገላን ለመታጠብ ሙዋላት አከታትሎ በአንድ የመታጠቡ ግዴታ ስላልሆነ የሆነ ጊዜ ላይ ሌላ ሰውነቷ አንከታጠበች ኋላ ላይ ግን ጥፍሯ እንዳልደረሰው እርግጠኛ ከሆነች ግዴታ የሆነው ጥፍሩ ላይ ውሃ እንዳይገባ የሚከለክለው ነገር አስወግዶ ያን ውሃ ያልነካውን ቦታ ማጠቡ ብቻ ነው ግዴታ የሆነው። ሶላቱ ሲደገማል ወይ? አው መድገሙ ግዴታ ነው። ነጃሳና ረፈል ሐደስ ግዴታ የሆኑት ዕጥበቶች ውጡ የተለያዩ ናቸው። ልብሱ ላይ ነጃሳ ያየ ሰው በኋላ አጥቤው ሰግዳለሁ ብሎ ሳያጥበው ሰገደ፣ ከሰገደ በኋላ አስታወሰ፣ መድገም ግዴታ አይሆንበትም። ውዱእን፣ ግዴታ ትጥበትን መሰል ነገሮችን ግን የረሳ ሰው እንደዛ አይደለም። ህክሙ ብዩ ነው ይለያያልና፣ ሶላቱን መድገሙ ግዴታ ይሆናል። ትጥበቱን ሙሉ ቢደገም መልካም፣ ካልሆነ ውሃ ያልነካውን ቦታ ብቻ ውሃ እንዲነካው አድርጎ አጥቦ ሶላቱን መድገም ነው ግዴታ የሚሆኑ። ሌላኛው ጥያቄ ከባለቤቴ ጋር በትዳር አምስት ዓመት ሆኖናል፣ ሁለት ልጆችም አሉን። ባለቤቴ መኝታ ላይ ችግር አለበት። እንዲታከም ብነግረውም ችላ ብሎታል። ወደ መኝታ ሲጠራኝ ደስተኛ አልሆንም። ብዙ ጊዜ እምቢ ይለዋለሁ። እሱ ችግር እያለበት እምቢ ስለምለው ወንጀለኛ እሆናለሁኝ? ፍች ብጠይቅስ ሐራም ይሆንብኛል? በዚህ የተነሳ ብዙ ጊዜ እንጣላለን፣ የሚል ጥያቄ ነው። በመሰረቱ ሴት ልጅ ባሏ ወደ አልጋ ሲጠራት ፈጥና መልስ መስጠት አለባት። የተጣደ ነገር ይዛ እንኳ ቢሆን ምድጃ ላይ እንኳ ብትሆን ባሏን ፈጥና ታስተናግድ ተብሏል። አቡ ሁረይራ በዘገቡት ሐዲስም ነብዩ አይሰላቱ ሰላም ባል ሚስቱን ወደ ፍራሹ ወደ አልጋው ጠርቶ እንቢ ካለች ተቆጥቶ ካደረ ባሏ መላይኮች ይረግሟታል፣ እስኪነጋ ድረስ አላህ ይቆጣታል ተብሏል። ባል በፈለገው ጊዜ ሚስቱን ማግኘት አለበት፣ ሚስትም ባሏ በጠራት ጊዜ አቤት ማለት አለባት። ጉዳት እስካላስከተለባት ድረስ ወይም ከሸሪዓ ግዴታዎች እስካልተጋጨባት ድረስ። ጉዳት የሚያስከትልባት ከሆነ፣ ከሸሪዓ ግዴታዎች ጋር የሚጋጭባት ከሆነ፣ ሁለቱን አብራ ማስኬድ ካልቻለች፣ ይሄኔ ከሸሪዓው ጋር የሚጋጭ ጥሪን በሚያቀርብበት ጊዜ አይ ማለት ትችላለች። ፈርድ ጾም ጾማ በቀኑ ክፍለ ጊዜ ጾሟን ቢያስፈርስ አይችልም። ሀይጦ ላይ ሆና ለግብረ ስጋ ግንኙነት፣ ከዛ በታች ላለ ጨዋታ ከሆነ ግዴታ ነው። ለግብረ ስጋ ግንኙነት ጥሪ ቢያቀርብ አይቻልም ህመም ካለባት ማስገደድ አይችልም እሷ የፈቀደችውን ያክል ካልሆነ በስተቀር ወከዛሊክ ባልም የሚስቱን ስሜት መረዳትና ተፈጥሯዊ ፍላጎቷን ማሟላት ግዴታ ነው ከትልልቅ ሚስት ባሏ ላይ ካሏት ሐቆች አንዱ የአልጋ ሐቅ ነው ለዚህ ነው ሸይኹል እስላም ኢብን ተይሚያ ረሒመሁላህ ተዓላ ባል የሚስቱን የአልጋ ሐቅ ሊጠብቅ ይገባዋል በተለመደው ልክ አስፈላጊ ነው በሚባለው ልክ ከትልልቅ ሐቆቿ መሃል አንዱ ይህ ነው። ምናልባትም ከምግብና ከመጠጥም በላይ ብላ ወደ ሐራም እንዳትሄድ፣ ሌላ ወንድ እንዳታይ፣ ተፈጥሯዊ ፍላጎቷን ባል በሚችለው ያክል፣ በተለመደው ማዕቁል በሆነው ልክ ባል የሚስቱን ሐቅ መጠበቅ አለበት። ይሄን እንዳያሟላ የሚከለክለው ነገር ካለ ችግሩን ማከም ማስወገድ የሱ ግዴታ ነው። ባል የሚስቱን ያልጋ ሐቅ መጠበቅ ልክ ምግብና መጠጥ እንደማቅረብ ግዴታው ነው። ይሄን ሐቅ እንዳይጠብቅ ሚስቱን ከሐራም እንድትርቅ ወደ ሌላ ወንድ እንዳታይ ሐራም እንዳታስብ ማድረግ በሚችልበት ልክ የባለቤቱን የአልጋ ሐቅ መጠበቅ ማይችልበት ምክንያት እሱ ጋር ካለ ይህን ማስወገድም የእሱ ሌላ ኃላፊነትና ግዴታ ነው። ስራ ከሌለው ስራ ፈጥሮ ቤተሰቡን መጦር አለበት፣ መፍትሔ መፍጠር አለበት እንደሚባለው ሁሉ ያልጋ ችግር ካለበትም ያልጋውን ችግር ማስወገድ የሱ ግዴታ ነው። መድኃኒት መውሰድ ካለበት ሁሉ መድኃኒት ወስዶ የራሱን ደካማ ጎን ችግሩን መቅረፍ አለበት ብሏል እና ሊማሙል ቁርጡቢ፣ ሌሎችም ይህን ለማድረግ እሱ ዝግጁ ካልሆነ ደግሞ ደጋግማ ሐቋን ከጠየቀች ወይም ደግሞ ታክሞ ካልዳነ መጠበቅ ያለባትን ጊዜ ጠብቃ ችግሩ ማይቀረፍ ከሆነ ፍቺ መጠየቅ አዎን፣ ትችላለች መሰበሩ ግን ባላጭም ከቻለች። ትዳር አላማው የአልጋ ቆይታ ብቻ አይደለም። ሁለት ልጆችን አላህ ሰጥቶኛል። በዚህ ምክንያት ከትዳር ተፈትቼ፣ በዚህ ምክንያት ኒካሄን አውርጄ ከዚያ በኋላ የሚሆነውን አላውቅም፤ ያለ ባል ከመኖር በባል ስር ተሰትሬ መኖሬ የተሻለ ነው ችግሩንም አላህ ወደፊት ሊፈታው ይችላል ብሎ መሰበሩ፣ ዱዓ ማድረጉ በላጪ ሆነ። እሱም ቢሆን ሳያውቅ የጤና ባለሙያ አማክሮ እሱም በማይጎዳ መልኩ ሴት ማድረግ የሚችለው ህክምና ካለ በመድኃኒት መልኩ የሚወሰድ ነገር ካለ የራሷን አካሄዱ መሄድ ትችላለች ጉዳት ከሌለው አዋቂን አማክራ ይህ ሁሉ ተደርጎ መፍትሄ ከሌለ እሷ ሌላ ተጨማሪ ልጆች እንፈልጋለሁኝ የአልጋ ሐቄም እንዲጠበቅ እፈልጋለሁኝ ካለች በዚህ ፍቺ መጠየቅ ይቻላል ይቻላልና ይሻላል ሁለቱ ግን የተለያዩ ናቸው በየጊዜው ወደ አልጋ ሲጠራ እምቢ ማለቱም ይቻላል ወይ ጉዳት ካለው አሁን ይቻላል። የወንድም ይሁን የሴት የዘር ፈሳሽ መውጣት ያለበት ሆኖ ተንቀሳቅሶ ሊወጣ ብሎ መልሶ አለመውጣቱ ጉዳት እንዳለው ተነግሯል። ሌላም የስነ ልቦና ጉዳትን ችግርን የሚያስከትል መሆኑ ከተረጋገጠ፣ ግልጽ የሆነ ጉዳት ከተስተዋል ካስተዋለች፣ አይ አይሄን ችግር አስወግድና የኔም ያንተም ሐቅ የሚጠበቅበት መሆን አለበት የአልጋ ቆይታችን በሚል ከሆነ አይ ማለቱ ወንጀል አይሆንም። ሌላኛው ጥያቄ በውጡ ሰዓት መሸፈን ያለበት የሰውነታችን ክፍል እስከምን ድረስ ነው? ሻወር ስንወሰድ አንድ ላይ ውጡ ብናደርግ ይቻላል ወይ? አዎ ይቻላል። ውጡ ለማድረግ የትኛውንም የሰውነት አካል መሸፈን መስፈርት አይደለም፣ ግዴታ አይደለም። ሻወር የወሰዱ በዛው ውጡ ጨርሶ መውጣት ይቻላል። ከውጡ ሹሩጦች፣ ከውጡ ዋጅባቶች ውስጥ ሰትረል አውራ ተብሎ አልተጠቀሰም፣ አልተነገረም። ሌላኛው ጥያቄ ጀናባ በሆነን ሰዓት ሽንት ቤት ሲገባ የሚባል አድካር ማለት እንዴት ይታያል? እንዲሁም ቤት ስንገባ እና ስንወጣ። በጀናባ ሰዓት የሚከለከለው ቁርአንን እንደ ቁርአን አስቦ መቅራት ብቻ ነው እንጂ የጠዋትና ማታ ዲክሮችን፣ የመኘታ ዲክሮችን፣ ቤት ሲገባ ወደ መጸዳጃ ቤት ሲገባ፣ ሲወጣ፣ ወዘተ የሚባሉ አድካሮችን ሁሉ ጀናባ ላይ ባሉበት ጊዜ ማለት አይከለከልም። አያተል ኩርሲንም ቢሆን የጠዋት እና ማታ ዲክር ላይ በመኝታ ጊዜ ሱረቱል ፈለቅን፣ ሱረቱ ናስን፣ ሌሎችን የሚቀሩ ሱራን አንቀጾችን እንደ ዚክር አስቦ መቅራትም ይቻላል። ጀናባ መሆኑ ይህን አይከለክል በላጩ ግን ሌላ ከልካይ ነገር እስከሌለ ድረስ ፈጥኖ ጀናባን አውርዶ ነፃ ሆኖ ዚክር ማለት ቁርአን መቅራት ነው። ሌላኛው ጥያቄ በሶሻል ሚዲያ ዒልም መቅራት እንዴት ይታያል? በአካባቢ ያሉ እስታቶች ካልተመቻቸው ወይንም እሰታት ላይ ችግር ካለ ከተቻለስ አጅሩ እንዴት ይታያል? አጅሩ በአካል በመሄድ እንደሚማሩት አይደለም። በአካል ሄዶ መማር በእርምጃው ልክ ሲሄዱም ሲመጡም አጅር አለው። የትምህርት ቦታው ላይ ቁጭ ሲባል በመላይካ ተከቦ ቁጭ ማለት ራሱን የቻለ የዕልም ቦታ ላይ በተለይ መስጅድ ሲሆን ሲቀመጡ ዙሪያው መላይካ ይከባል። ሰዎች ሲነሱ አላህ ወንጀላችሁን ምሯችኋል ይባላሉ። አስተማሪ ጋር ቁጭ ብሎ የአስተማሪውን ትምህርት አሰጣት ማየት ያልገባን ፊት ለፊት ቀጥታ መጠየቅ፣ አስተማሪው አደብ ሥነ ሥርዓት መማር ብዙ ፋይዳዎች አሉት። በውሃና በአፈር ውዱ እንደማድረግ ነው። በአፈር ውዱ የሚደረገው ታይሙም የሚደረገው ውሃ ሲጠፋ ነው። ውሃ እያለ በአፈር ታይሙም አይደረግም ዑድር ላለው ሰው ካልሆነ በስተቀር። በአካል ሄዶ መማር እየተቻለም በርቀት እማራለሁ፣ በሶሻል ሚዲያ እማራለሁ አይባልም። በሶሻል ሚዲያ መማር በአካል የመማርን ያክል አይደለም በምንም መልኩ። ነገር ግን አማራጭ የሌለው ሰው ጥያቄው ላይ እንደተባለው በቂ አስተማሪ ከሌለ፣ አስተማሪ ካልተመቸው፣ ወይም አሰጣጥ ላይ ክፍተት ካለ ያን አጠገብ ያለውን ከመጠቀም ጋር ክፍተቱን ለመሙላት እንደተጨማሪ ሶሻል ሚዲያውን መከታተል ይቻላል። ለኔው ጥያቄ ባለ ትዳር ሆኜ ያላገባ ሰርቲፊኬት ማውጣት በሽሪያ እንዴት ይታያል? ወንጀል ነው፣ ሐራም ነው፣ ውሸት ነው፣ ማጭበርበር ነው። ነብዩ አለይሂ ሰላቱ ሰላም ያጭበረበረ ያታለለ ከኛ አይደለም ብሏል። ትዳርንም ለአደጋ ያጋልጣል። ትዳሪ ያለው ትዳር የለኝም ያለ ሰው ትዳሩ በተለይ በወንድ በኩል ሲሆን ይሄ የሚባለው ሊፈርስ እንደሚችልም የገለጹ ሊቃውንት አሉ። ምንም ከትክክለኛው ትዳርን ማፍረስን ፈልጎ ይሄን እስካላደረገ ድረስ ትዳሩ አይፈርስም፣ ግን ወንጀለኛ ነው፣ ማታለል፣ ማጭበርበር ውስጥ ይካተታል የሚለው ቢሆን። ለስብር ባሪ ሳንቲም ተብሎ ለዱንያ ተብሎ ትዳርን መጫወቻ ማድረግ አግባብ አለ? ሙስሊም በሄደበት ሁሉ በሁሉ ጉዳይ አላህን ሊፈራ ከእውነተኞች ሊሆን ይገባዋል። ባለትዳር ከሆነ ባለትዳር ነኝ ብሎ ተከብሮ መኖር በረካም አይኖረው። በውሸት የውሸት ሰነድ በማዘጋጀት የሚገኝ ጥቅማ ጥቅም በረካም አይኖርም። ሌላው ጥያቄ በኒካህ ስር ያለች ሴት ካልጋ ለስድስ ወር እና ከዚያ በላይ መራቅ እንዴት ይታያል? ይህን ያደረግኩት በግንኙነት ወቅት ምንም ስሜት ስለማይኖረኝ እና ለመፋታት ስላሰብኩኝ ነው። በዛ ላይ የጤና ችግር ስላጋጠመኝ ነው በግንኙነት ጋር የመጣ ችግር ነው የሚል ጥያቄ። ከላይ ቀደም ሲል እንደተገለጸው በመሰረቱ ሴት ልጅ ባሏን በየትኛውም ሰዓት የአልጋ ጥያቄ ካቀረበ የመታዘዝ ግዴታ አለባት። አይ ማለት የምትችለው ትክክለኛ ጉዳት የሚደርስባት ከሆነ ወይም ከሸሪዓዊ ግዴታዎች ጋር የሚጋጭባት ከሆነ ወይም ሸሪዓ ማይፈቅድበት ወቅትና ሁኔታ ላይ ከሆነ ብቻ ነው አይ ማለት የምትችለው። ምንም ስሜት አይሰማኝም የሚለው ብቻውን በቂ አይደለም። ስሜት የጠፋበት ምክንያት መታየት አለበት። በሴት በኩል ነው በወንድ በኩል ነው? መፍትሄስ የለውም ወይ? እነዚህ ነገሮች መታየት አለባቸው። መፋታት ስለፈለኩ ነው የሚለውም ትክክል አይደለም። ችግር ካለ ቀድሞ ችግሩን እስከ ጥግ ሄዶ ለማከም መሞከር ነው። በግልጽ መነጋገር ነው። ባለሙያ ማማከር ነው። ሐቅን መጠየቅ ነው። እኔ ከአልጋ ቆይታችን እየተጠቀምኩ አይደለም፣ እየተጎዳሁ ነው። ስለዚህ ይህን ጉዳት ማስወገድ አለበት ማስወገድ አለብን ብሎ በግልጽ መነጋገር ነው። የአብዛኞቹ እንደዚህ አይነት ችግሮች የግልጽነት መጉደል ነው። ሁለቱም የተዳር አጋሮች ከጋብቻ አላማ አንዱ ራስን ከሐራም መጠበቅ መሰተር፣ አላህ የፈቀደውን ደስታ ማግኘት እንደሆነ በማወቅ ደስታቸውን የተሟላ የሚያደርጉበት፣ አብሮት የሚመጣ ጉዳት ካለም ጉዳቱን የሚያስቀሩበትን መንገድ ተወያይተው መፍጠር አለባቸው። በራሳቸው ካልቻሉ የጤና ባለሙያን ሸሪዓን በጠበቀ መልኩ አማክረው መፍትሄ ማግኘት አለባቸው። እየተጎዳዱ እየተገፋፉ እየተሰለቻቹ መኖር አይገባም። ስለዚህ መፋታት ስላሰበች ነው ምንም አይነት ስሜት የሌላት በመጠኑ ስሜት የለም መፋታት ማሰቡ ነው ይህን ነገር ያባባሰው መለየት አለበት። ችግሩ እስከማን ነው? ባለሙያ ቀድሞ በማማከር ራስን በግልጽ በመነጋገር ችግሩን መፍታት። በምንም መልኩ ችግሩ ካልተፈታ የአልጋ ሕቅ ካልተጠበቀ ትክክለኛ ተጨባጭ ምክንያት ካለና ምክንያቱንም ችግሩንም አልቀርፍም ካለ ባል ይህኔ ፍቺ መጠየቁ ችግር የለውም። ያለአልጋ ጥያቄ ያለመቀበሉም ወንጀል አይሆንም። ከላይ እንደተብራራው በዚህ ሁኔታ ላይ ችግሩ ተመርምሮ ታይቶ ምንም አይነት ስሜት ያለማግኘቱ ችግር የሚስት ከሆነ በዚህ ብቻ ፍቺ ከመጠየቅ ከመፈታት ይልቅ ባል አቅም እስካለው ድረስ ሌላ እንዲያገባ አድርጎ በሱ ስር ተሰጥሮ መኖሩ የተሻለ ይሆናል። ሀዛ ወአላሁ ተዓላ አዕለም። ለዛሬ ብዙ እና በቃለን፣ የቀሩትን ሌላ ጊዜ እንመልሳለን። ወቢላሂ ተውፊቅ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።